የተኛውን ሰይጣን አትቀስቅሰው፣ አሉ። ትሰማለህ? እኔ ኒና፣ ላሰብኩት ነገር ወደኋላ አይደለም መቼም ቢሆን። ደግሞ አልፈራምሽም። ምን እያደረግሽ ነው? ልብሱን እያደረግሽ። የሆነ ደስ የማይል ነገር አላት። እኔ ገና ሳያት ቀልብ ያልወደዳት። እኔም ልክ እንዳንቺ ነው የሚሰማኝ ምንም ስርዓት የሚባል ነገር አልፈጠረባትም። ስርዓት ቢኖራትማ ቤት ድረስ ጫት ይዛባል መጣች? እኔ ምን ግን ለኪራ ነገርሽው? ምን ብዬ ያደረገችውን ሁሉ ነው እንግዳ ብላ ያመጣ ሴት ይህን ያደረገችው ተብሎ ይነገራል። እኔ እንጃ። ዝምታ ግን መፍትሄ አይመስለኝ። ግን እኮ መናገርም ይከብዳል። ሲጨምር ሰሞኑን ለኪራ እንደዚህ አይነት ነገር መንገር ጥሩ አይሆንም። ብታው በቃ ምንም ጥሩ ሙር ላይ አይደለም። ግን እኮ ናውም የሚያስበው ነገር አለ መሰለኝ በጊዜ እንቅልፍ አይወስደው። ታድላችሁ ግን እኔ ብቻ ነኝ የምጨነቅለትም የሚጨነቅልኝም ሰው የሌለ። አሁንም ማስጨናቂ እየመጣልሽ ነው። አስጨናቂ ማስጨናቂ አስጨናቂ ናት። አረ በእናታችሁ ንገሩኝ፣ ማነው አልመጣልኝም። ኮሰረቴ ነው እንደ ኮሰረት ይብቀልባቸው አይባል ነገር፣ እርግማን ነው

ማለት ከሂሳብ በቀር ማለት ነው። ከሰዎቹ ጋር ያለች ግንኙነት አሰሪና ሰራተኛ። ከዚያ የምሰራበትን ገንዘብ እየወሰዱ አዛ ሲያደርጉኝ ገንዘባቸውን ሰርቄ ጠፋው። አለቀ፣ ሰረኳቸው። ምን ነው ሴቶች ሌብነት አያሳፍር አቦበናት አትመጻጥቅብኝ እስኪ ያስበው። ጋሌንሽጭ ያመጣትን ገንዘብ ግማሽ ለግማሽ ሲካፈሉኝ እንደገና እሱ ሳያንሳቸው ደግሞ ሙሉ የሰራበትን ገንዘብ ሲወስጡት እኔ አን አማራጭስ እ ምንድነው መውጣት። እኔ እኮ ከአንተም ከቤት ምንም ጉዳይ የለኝም። ትንሽ ጊዜ ብቻ ልቆይ ነው ያልኩ እኮ። ለምን ህይወቴን ለማዳን ስል እኮ በቃ ከዚህ ከተማ አራቂ ውጭ። ሸቀጥ መሰልኩ እንዴ ነፍሴና ዝጂ የምጫወትባት? እንዴ ኪራና ሪና ዚ ምን እያረጉ ነው? ያምራል እንዴ ሁ ኪራ እንግዲህ ያሳለፋቸው ከባድ ቻሌንጆች ሳያንሱት በድጋሚ አሁንም ሌላ አጣብቂኝ ውስጥ ገብቷል። ሰላም ውድና የተከበራችሁ የህይወት ሸው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም በጽናት ዲራማ በክፍል ሰማንያ ሶስት መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ፣ ሼር እያደረጋችሁ ተባበሩኝ። ትልቁ ቻናሌ እንግዲህ ተዘግቶብኛል። በዚህ አጋጣሚ እንድትተባበሩኝ ላይክ፣ ሼር እያደረጋችሁ እንድትተባበሩኝ እንግዲህ ባክብሩኝ ጠይቅ ያለው አመሰግናለሁ። ኪራና ጽናት እንግዲህ እንደሚታወቀው በጣም ከባድ ቻሌንጅ ውስጥ ነበሩ። በመሀላቸው በጣም አጣብቂኝ ውስጥ ገብተው ነበረ በጣም በሚያሳዝን ሁኔታ እና ሁላችንም አዝነን ነበረ። እንደዛ እንደዛ እያሉ እንግዲህ በጥሩ ሁኔታ ላይም ደግሞ መተው ነበረ ፍቅራቸው ውስጥ በጣም ከባድ ነገር ተፈጥሮ እንደምናውቀውና ያንን ነገር ሁሉ ችለው እንግዲህ በጣም በደስ የሚል ፍቅር ውስጥ ነበሩና በዛ መሀል አሁንም ሌላ ችግር ተፈጥሯል። ችግሯ ደግሞ ሊና ናት። ሊና አንድ ችግር እኔ ግን ሊና ልናት ይቅርታ አድርጉልኝ፣ ጠዴን ያወጣሁላት ትስማማላችሁ ጋይስ? ጠዴ ብዬ አውጥቻለሁ። ለዚህ ስም ግን መክፈል አለባት። ሶ ወደ ዲራማው ስንመጣ ኪራ አሁንም እንግዲህ አጣብቅኝ ውስጥ ገብቷል። ኪራ በጣም የዋህ ኖ ልበል ወይንስ አርቆ አስብም ልበል ብቻ አላውቅም። ሊና ወይም ደግሞ ጠዴ አሳቧ ምን ፈልጋ ነው እዛ ቤት የገባችሁ የሚለው ነገር በጣም የሁላችንም ጥያቄ ነው። ና ምን ፈልጋ ነው እዛ ቤት የገባችሁ? ማን የላካተስ? እውነትም እሷ እንደምትለው ከሰው ተጣልተው ወይም ደግሞ የሰራችበትን ገንዘብ ስላልሰጧት ነው ሰርቃቸው ስለጠፋች እነሱን ለመሸሽ ነው እዛ ቤት የገባችሁ እሷ እንደምትለው ወይንስ ደግሞ ሌላ ተልእኮ አላት? እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንደኔ እንደኔ ግን የሆነ የላካ ሰው ያለ ይመስለኛል። ብቻ እንግዲህ እንደምታውቁት ኪራ ጠላቶች አሉት ያው ቤቲ እንደምታውቁት ከዚህ በፊት ፍቅረኛው ነበረች፣ በሱ ምክንያት እንዳበደች ይታወቃል። እሷም አንዷ ጠላት ናት። ሌላም ደግሞ አለች፣ ስሟ ማን ነው? ጠፋብኝ። እሷም አለች። ብቻ የሆነ ሰው እሷን ሊናን ወይም ጠዴን እዛ ቤት ወይም ደግሞ ኪራጋ ገብታ የሆነ ፋውል እንድሰራ ይመስለኛል። እነሱን ለመጉዳት የተላከች ነው የሚመስለኝ። የኔ ሀሳብ ይሄ ነው። የእናንተ ሀሳብ ምንድን ነው? እስኪ ኮሚንት ላይ ያስቀምጡልኝ። እንግዲህ ካፌ ቁጭ ብለው እያወሩ እያለ ምንድነው ችግርሽ? ገንዘብ ከሆነ እኔ ገንዘብ እሰጥሻለሁ ከኔ ሕይወት ውጪ፣ ከቤቴ ውጪ ብሏታል ኪራ። እና ይህንን እያወሩ እያለ ሰኒ እንደ አጋጣሚ ታያቸዋለች። ሰኒ ስታያቸው እንግዲህ ያሰበችው ነገር ያው ሌላ ነው። ምንድን ነው የሚሰሩት እዚህ ብላ በጣም በቾከላ ነበረ የወጣቸው፣ ደንግጣ ማለት ነው። ሰኒም ይህንን ነገር ለጽናት ተናግራለች። ጽናትም ምንድን ነው ብላ እንግዲህ በጣም ግራ ገብቷታል። ይህች ልጅ ማን ናት? ምንድናት? ብላ እንግዲህ ኪራን እያፋጠጠችው ትገኛለች። እንደገናም ደግሞ ጽናት ሊና ስታወራ ስልክ ሰምታለች። እንደኔ እንደኔ ጽናት በጣም አስተዋይ ስለሆነች ኪራም እንደዚህ ከሚሳቀቅ እንደዚህ ግራ ከሚገባው እውነቱን ተናግሮ የመሸበት ማደር ይላል ያገሬ ሰውና እውነቱን ቢናገር ባይነኝ እንደ እኔ ሀሳብ ማለት ነው። የእናንተ ሀሳብስ ምንድን ነው? እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ያው እንግዲህ እንደምታውቁት በጣም አስተዋይ ናት ጽናት፣ በጣም ታስባለች። አሁን እራሱ ነገሮችን በጣም በቃ እያሰበች ነው። ምንድን ነው ብላ ለራሷ ትደርስበታለች። ከዚህ ሁላ ይልቅ ደግሞ እሱ እውነቱን ቢነግራት በጣም ጥሩ ነው ባይነኝ። እና ይሄ ነው ያለኝ ሀሳብ። ቀሪውን ዲራማ ተከታተሉልኝ። እኔ በዚህ ልሰናበታችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባባይ ዘጊ። በቃ ቶኪ። ለእኔ ላለመናገር የምታደርገው ጥረት እንደሆነ ገብቶኛል። ግን ችግር የለውም ነው ግን ያምሻል። አላል ለምን አፍሽን ዘግተሻ ኖሪ። እኔ ምን አረኩኝ? ሴቶቹ ከሆናቸው አላስቀምጥ ያሉኝ እንግዲህ የት አባታችሁ። እኔን አቃጥላችሁማ እንደዚህ ዝም ብላችሁ መስሏችሁ፣ ደፋሮች